የሰርጋቸው ቀን ኪራና ጽናት ምን ገጠማቸው? እንግዲህ መሩና ሰኒ ተመካክረው የኪራ አባት ያለበት ድረስ ሄደው ነበረ። እናም ኪራ የሚያፈቅራት ሴት አለች፣ የልጅህንና የሚስትህን ደስታ የምትፈልግ ከሆነ ኪራ የሚያፈቅራትን ሴት እንዳገባ ፍቀድለት አሉት። ከዛም እሱም እንዴ፣ ከዚህ በላይ እንዴት ያለች ሴት ያገባል ሀሴት እኮ ቆንጆ ናት። በዛ ላይ ደግሞ አባቷና እኔ ዝምድናችን እንዲቀጥል እፈልጋለሁ። ልጄ ለልጅ እኛ እርስ በርሳችን ተባብለን ሀሴትን እዛ ቦታ እኔ ቤት የወሰድኳት ከኪራ ጋር እንድትቀራረብና ትዳር ወይም ፍቅር ውስጥ ሲገቡ በወግ በማረግ ልንድራቸው ነው። እንዴት ሌላ ሴት? እንዴት ያዋርደኛል? አለ እናም ሀሴትና ኪራ ግን አልተቀራረቡም። ሐሴትም እዛ ቤት ለምን እንደመጣች አታውቅም። እናም እንግዲህ መሩና ሰኝ ደግሞ እንዴ ልጅህ እኮ ህፃን ልጅ አይደለም። በአሁኑ ዘመን የቀረ ነው። ሲጀመር አንድ ሰው የሚፈልገውን እንጂ የማይፈልገውን ማንም አስገድዶ ሊደራዊ ቅርና እዚህ ቦታ ሄድ ብሎ የሚያዘው አይኖርም፣ ልቡ ካልፈቀደ አሉ። ከዛም ቢሆንም ይቺ ምንም የሚወጣላት ልጅ አይደለችም። ለቅም ያለች የሻምበል ልጅ ለየት ያለች አስተዳደጓ፣ ስነ ስርዓት ያለው በዛ ላይ ደግሞ አብረው አድርገዋል። ስለዚህ ጓደኝነታችን በዝምድና እንዲቀጥል እንፈልጋለን አለ የዝ ኪራ አባት። መሩም ዩል ጋሼ፣ አንተ የሄድክ ያለኸው በድሮ ወግና ባህል ነው ምንም ዘምድና መቀጠል ከፈለጋችሁ ጓደኝነታችሁ ይቀጥላል። ስለ ልጅህን ለእሱ ስለ ዳርክላት ወይም ደግሞ ስለ ዳርለት አይደለም። ስለዚህ ቆም ብለህ ማሰብ አለብ። ለሚፈልጋትን ሴት ትተህ የማይፈልጋትን ሴት አግባ ብለህ ትዳሩ ተበላሽቶ ህይወቱ ተበላሽቶ እንድኖር ነው የምትፈልገው? እሺ አንተ አስገድደህ ዳርከው፣ እሺ የማይፈልጋትን ሴት አግብቶ የእሷንም ህይወት የእሱንም ህይወት እንድበላሽ ነው አለችው መሩ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ጽናትና ኪራ በሰርጋቸው ቀን ምንገጠማቸው እንግዲህ የኪራ አባት መሩና ሰኒ አለበት ድረስ ሂደው እንደምንም ብለው አሳመኑት። ከዛም እሽ ብሎ እንዳውም መሩ የማይፈልጋትን ሴት ድረህ ህይወቱን እንዲበላሽ ነው የምትፈልገው፣ ወይስ ደግሞ የሚፈልጋትን ሴት አግብቶ ህይወቱ እንዴት ያማረና የሰመረ እንዲሁም ደግሞ እናቱ በፍሬው ደስተኛ እንድትሆን ነው የምትፈልገው ስትለው፣ በቃ እሺ ካላችሁ ምን አደርጋለሁ፣ እሱ ነው የላካችሁ አሉት አላቸው። አዎ ሲሉትም እሺ በቃ በማለት ተስማማ። ከዛም ወዳው እንግዲህ ማነች ብሎ ሲጠይቅ ጽናት ናት ሲሉት፣ እንዴት ጭራሽ ብሎ ብሎ ከሰራተኛ ጋር ወርዶ ያዋርደኛል በማለት ያዙ ይልቀቁኝ አለ። ከዛ መሩ ሰራተኛ ኮ ሰው ሰውናት። በዛ ላይ ደግሞ ለኪራ የምታስብለት ና ለኪራ ትዳር የምትሆነው ሴት እንደ ጽናት የትን ቦታ ብትሄድ አታገኝም። ሰራተኛ ማለት ሰው ሰውናት። ሰራተኛ ማለት ሰርቶ መቀየር የምትችል ናት እንጂ ሌላ ነገር አይደለችም። ጋሽኔ ካንተ ይሄን አልጠበቅኩም ነበር አለች መሩ ከዛም እሱ ካለ እሺ ብሎ ተስማማ፣ የኪራ አባት። ነገር ግን ሰርጉን ቶሎ ቶሎ ብለው ሰርፕራይዝ ሊያደርጓት የኪራን እናት። እንግዲህ ሰርግ ተሰረገ፣ በዛን ሰዓት ሻምበልም ተጠራ፣ የሀሴት አባት። እናም በዛን አጋጣሚ እንግዲህ የተጠራው ታዳሚዎች የሰርጉ ፕሮግራም ላይ የመጡት በሙሉ የጽናት ሰራተኝነትን በደንብ ጠንቅቀው ያውቃሉ። እዛም መጠቋቋሚያ ሆኑ። እንዴት ይሄ የተዋረደ ያዋርደዋል አባቱን፣ እንዴት ያዋርዳል? አባትዮውስ ምን ነክቱት ነው? ውርደታም ነው እያሉ ያወራሉ። በዛን ሰዓት እንግዲህ የኪራ አባት እንደዚህ አልተጠበቁም፣ ወግ አጥባቂ አልነበሩም ነገር ግን ምንም ቢሆን ከሰራተኛ ጋር ልጅህ አገባች መባልን ሲሾካሾኩባቸውና ሲቀናጣጥባቸው ሲሰማ ስሜታዊ ሆነ። እናም የሀሴትም አባት ሻምበል፣ በጣም ታሳዝናለህ ጓደኛዬ። እኔ እንደዚህ ጠብቄ አላውቅም ነበር። ልጅህ የረከሰ ነው። የኔን ልጅ ወርቅ የመሰለች ልጅ ጥሎ ከሰራተኛ ጋር ወርዶና እረክሶ መገኘቱ እሱ ብቻ ሳይሆን አንተ ነህ። ምክንያቱም አስተዳደግህ ነው። በሥነ ስርዓት ብታሳድገው ኑሮ ዛሬ ላይ እንደዛ አይነት ውርደት አያከናንብህም ነበር። የኔ ልጅ እሱ ማን ስለሆነ ነው ሐሴትን የመሰለች ቆንጆ ጀግና ለእልት አስተዋይ እረግጦ እስ ቤቱ ድረስ አምጥችለት አዋርዶ ሌላ ሴት ሰራተኛ ሰራተኛ ምኗ የማይታወቅ የሚያገባው በማለት ያዙ ይልቀቁኝ አለ፣ እዛው እሰርጉ ቦታ በጣም በሚያሳዝን ሁኔታ። ኪራም ሊያረጋጋቸው ቢሞክርም አባትየውም አንተ ወራዳ የወረድክ ሰራተኛን እንደዚህ አግብተህ በአደባባይ ጥሩ እንደሰራ አዋረድከኝ፣ አንተ ልጅ አይደለህም አለው። የኪራ ውሳኔ በሰዓቱ ከባድ ነበረ። ህይወቱ ከሚበላሽ ወይም ደግሞ እንደዚ አይነት መጥፎ ንግግሮችን መቋቋም አልቻለም። እናም እዛ ሰው እንደዛ ትርምስምሱ ሲወጣ አባትና ልጅ በመጣላታቸው እንዲሁም ደግሞ የሐሴት አባት ያዙ ይልቀቁኝ እያለ በማንቧተሩ በጣም በሚያሳዝን ሁኔታ ኪራ አማራጭ አልነበረም። ጽናት በሰርጓ ቀን ምን አጋጠማት? እሷ ፌንት በልታ ወደቀች። እንግዲህ ይህን እንደምትባል መጀመሪያውንም ታቀው ነበረ። እናም ኪራ ደግሞ ለአባቱ የመለሰለት መልስ፣ ላንተ ወግ ማድረግ እያልክ የምታካብደውና የምታጨበጭበው ነገር ለእኔ ደግሞ ይች ሰራተኛ የምትላት የልቤ ዙፋንና በልቤ ውስጥ ትልቅ ቦታ ያላት ማንም ሲነካት ልቤ የማይራራው በሷ ላይ ማንም ሰው ከመጣ እስከ መጨረሻው ጠልቶት የሚቀረው እሷ ናት፣ የኔ ንግስት አለ። አባትየው ምናልክ? ለሷ ብለህ በዚህ በሰራተኛ ማንነቷ በማይታወቅ ሴት ልትቀይረኝ እኔን? አለው አባ አንተ አባቴ ነህ። በህይወቴ ላይ ደግሞ የራሴ የመወሰንና የምፈልገውን ህይወት መኖር ግዴታ የኔ ነው ያንተ አይደለም። አሳድገህ ወልደህ አሳድገህ እዚህ አስተምረህ እዚህ ደረጃ ድርሰኛል። ከዚህ በኋላ ግን በህይወቴ ማንም ሰው ጣልቃ ሊገባለት ሊገባብኝ አልፈቅድም። አለ የኪራ አባት በዛን ሰዓት። አንተ ውርደታም ገረድ፣ የገረድ ሚስት የገረድ ሚስት አደረክልኝ። አይገርምም ገረድና አንተ ራሱ አንተ ከዚህ በኋላ የእኔ ልጅ አይደለህም አለው እንደዚህ ብለህ አትሳደብ አባ ገረድ አይደለችም ሰርቶ መቀየር ግርድና አይደለም ደግሞ አባቷንም በስነ ስርዓት አይተኸዋል በስርዓት አንተ ከምትላ ሴት ይልቅ በስርዓት የተቀጣች በስርዓት የተማረች በስርዓት በስነ ልቦና የተዋበች በቃ ጥበበኛ ሴት ናት አንተ እንደምትላት እየተዋረደች አይደለችም። ድህነት ደግሞ ገረድ አያስብልም። ድህነት ሁላችንም ላይ ይመጣል አለ ኪራ። ከዛም አባትየው ኪራን መታው። የኪራ አማራጭ በሰዓቱ ጽናት እዛ ራሷን ስታ ስትወድቅ እሱ ራሱን ማጥፋት ነበረ። ኪራ ነገሮችን በእርጋታ የሚያስተውል ልጅ አይደለም። ተረጋግቶ ማሳለፍ የሚችል ልጅ አይደለም ውሳኔው ቶሎ ብሎ ከባድ ስለሆነ ራሱን ወደ ማጥፋት ሄደ። ጽናት አሁን ጨለማ ወረሳት። እውነት በነሱ ሰርግ ደስታ እንጂ ሀዘን አይገባም ነበር። አንዳንድ ወግ አጥባቂ የከሌ ልጅ ወግ ማረግ የሚሉ ሰዎች የሰውን ሕይወት እስከ መጨረሻው ትርምስምሱን ያዋጡታል። ኪራ እንግዲህ በተፈጠረው ነገር ምንም አማራጭ ስለሌለው እና ደግሞ ጽናት አዝና ወይም ደግሞ ገረድ እየተባለች እሰርጓ ላይ ያ ሁሉ ውርደት እንዲታይበት ስላልፈለገ ይሄን ነገር ማየት እና መስማት ስለማይፈልግ የሰማው ነገር ሁሉ ከአቅሙ በላይ ሲሆን፣ እሷን ሲያዋርዷት ሲናገሯት ስለማይፈልግ ራስን ማጥፋት አማራጭ አድርጎ አሰበ። ምክንያቱም የሱንና የሷን ህይወት በግላቸው የተሻለ ህይወታቸውን እንዲኖሩ የሚፈቅድላቸው ሰው እንደሌለ እርግጠኛ ሆነ። አባቱም ልጅ አይደለህም አለው። በጣም በሚያሳዝን ሁኔታ የኪራ ውሳኔ ይሄ ነበር። አሁን ፅናት ተስፋ አቋርጣለች። ያለ ኪራ ህይወት ባዶ ናት። ለሱ ብላ ብዙ መስዋዕትነትን እየከፈለች ነበረ። ሀሴትን አሳልፏ ልትሰጠው ነበረ ለኪራ ብላ እሱ እንዲኖር ብላ እሱ እንዳይጎዳ ብላ እና እናቱ ብላ፣ ነገር ግን እሷን የተረዳት የለም። አሁን ኪራ ሄዶ እሷ መኖር አትችልም። ተስፋን ቆርጣ ጸጥ ብላ ተቀመጠች። ቻናሉን ሳብስክራይብ ያደረጋችሁ ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ።